እስልምናውንም ክርስትናውንም ተውት። ትግሬነቱንም አማራነቱንም ኦሮሞነቱንም ተውት። ከፈለጋችሁ ኢትዮጵያዊነቱንም ተውት። በቅድሚያ ከሁሉም በፊት አስቀድማችሁ ሰው ሁኑ እያሉ ያስተምሩ የነበሩ ታላቅ አባት ነበሩ። የሰው ልጅ በሰውነቱ የተከበረ ነው። ሰው በመሆኑ ሰው ምርጫ የለም። ሙስሊም ክርስቲያን፣ አገራችን የለም የዘኛ ሙስሊሙ ክርስቲያኑ እኩል፣ ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘኛ ሙስሊሙና ክርስቲያኑ፣ ፕሮቴስታንቱና ካቶሊኩ፣ ኦሮሞና ትግሬው፣ አፋሩና ጉራጌው በጋራ የሚኖርበት እከሌ ማን ነው ምንድን ነው ተብሎ የማይጠየቅበት ሰው በሰውነቱ በጋራ የሚኖርበት ዓለም ሲሰለጥን ወለዬ ይሆናል ተብሎ የሚባልበት ሀገር ላይ እየተወለዱና ያደጉ በመሆናቸው ያለነው እኮ ግን ሞኛኛ አይሆንም ጠቅላይ ሚኒስትር መሪ አገር መሪ የሚሰደቡበት ወቅት ላይ ነው ያለ ነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለ ነው። እንሞኛኛለን እያወቅ ነው። እኛ ብንሞኛኝ አላህ አይሞኝም። ቀበሌ ምንድን ነው የሚጠብቀው? ቀበሌ ከብት ሊያግድ ነው እንደ የተሾመው የተቀመጠው? ቀበሌ ቀበሌውን ሰላም አይጠብቅም፣ እ ወረዳ የወረዳውን ሰላም አይጠብቅም። የወሎዬ የዱዓ ሲወጋ ነው እንጂ ሲወረወራ አይታየም ብለው አልፈውታል። ይሄን ያልኩት እኔ ነኝ፣ እሳቸው አላሉ። ነገር ግን እሳቸው እንዲህ ብለው በይቅርታ አልፈውታል። ዛሬ ይሄን ማገኘቴ እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። በህይወት ኑሮው ብቻ ሳይሆን አልፈውም ያለፉ ንግግሮቻቸውን ስንሰማ የምንማርባቸው የምናስታውሳቸው ትልቅ መካሪ አባታችን ነበሩ።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 ኖር የዛሬው ፕሮግራማችንም የሚያተኩረው በእሳቸው የህይወት ጉዞ ላይና እንደ አባት ያስተላለፉልንን መልክቶች፣ የተናገሯቸውን ነገሮች እንዴት ይዘን መቀጠል አለብን በሚለው ጉዳይ ላይ እየተነጋገርን ቆይታ የምናደርግ ነው የሚሆነው። በቅድሚያ እንግዲህ መሆን መልቲሚዲያ ለተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ነብሳቸውን በጀነተል ፊርዶስ እንዲያስቀምጥልን እንዲሁም ለወዳጅ ዘመዶቻቸው ለመላው ኢትዮጵያውያን እና ቤተሰቦቻቸው በሙሉ መጽናናትን እንመኛለን። እንግዲህ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በእስልምና በእስልምና ሃይማኖት ውስጥ በተለያዩ አስተምህሮቶቻቸው እንዲሁም በሃይማኖት መሪነታቸው የምናቃቸው ታላቅ አባት ቢሆኑም ነገር ግን ለሁላችንም ታላቅ አባት የነበሩ ለሙስሊሙ ብቻ ሳይሆን ለመላው ኢትዮጵያውያን ሁሉም ኢትዮጵያዊ እንደ አባት የሚቀበላቸውና የሚወዳቸው እሳቸውም ሁሉንም ኢትዮጵያዊ በእኩልነት የሚያዩ አባት ነበሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንግዲህ የትውልድ ቦታቸው ወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል ትንሽ መንደር ውስጥ ሲሆን ከእናታቸው ከወይዘሮ መነን ሽፋውና ከአባታቸው ከአቶ ኢድሪስ ደመቀ ግንቦታ አንድ ቀን 1929 ዓ ምት መወለዳቸውን ኋላ ታሪካቸው ይናገራል። እሳቸው እንግዲህ ከ1929 ዓ ምት ጀምሮ ለትምህርት ወይም ለውቀት እድሜያቸው ለትምህርት ከደረሰበት ጊዜ ጀምሮ በእስልምና ሃይማኖትና አስተምሮቶች ውስጥ ራሳቸውን ሲያበቁ እንዲሁም ለሌሎችም የተማሩትን ትምህርት ለተከታዮቻቸው እንዲሁም ለመላው ኢትዮጵያውያን የይቅርባይነትን የአንድነትንና የመቻቻልን የወንድማማችነትን ትምህርቶቻቸውና አስታራቂ ሥነ ምግባሮቻቸውን ሲያስተምሩ ከቆዩ በኋላ በተወለዱ በ89 ዓመታቸው ከዚህ ዓለም በሞት መለየታቸውን ሰምተናል። እንግዲህ የክብር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ በሕይወት ዘመን በነበሩበት ጊዜ ጀምሮ ሰው ስለመሆን እያስተማሩ ስለ ሰውነት እየሰበኩ ከሁሉም በላይ ሰው ሁኑ እስልምናውንም ክርስትናውንም ተዉት ትግሬነቱንም አማራነቱንም ኦሮሞነቱንም ተውት። ከፈለጋችሁ ኢትዮጵያዊነቱንም ተውት። በቅድሚያ ከሁሉም በፊት አስቀድማችሁ ሰው ሁኑ እያሉ ያስተምሩ የነበሩ ታላቅ አባት ነበሩ። ነገር ግን ምንም እንኳን ለሳቸው የሚጠበቅባቸውን ከአላህ የተሰጣቸውን የተላኩበትን ተግባር እና ምግባሮቻቸውን እዚህ ምድር ላይ አሳክተው ያለፉ አባት ቢሆኑም ለኢትዮጵያና ለኢትዮጵያውያን ግን ትልቅ መካሪና አስታራቂ አባት ነው ያጣ ነው ማለት ይቻላል። በህይወት ዘመናቸው በኖሩባቸው ዘመኖች ውስጥ ክፉ ነገር ካንደበታቸው ሲነገር ሳንሰማ የሚናገሩት ሁሉ ካፋቸው ማርጠብ የሚል እንጂ የሚያስቀይም አንዱን ካንዱ የሚያጣላ አንዱን ካንዱ የሚያጋጭ ነገር ሲናገሩ ተሰምተው የማያውቁ አባት ነበሩና እንደዚህ አይነት አባት በተለይ አሁን ባለንበት ዘመን አሁን ባለችው ኢትዮጵያ እንዲህ አይነት አስተማሪ ሁሉም በአባትነት የሚቀበላቸው ሁሉም የሚሰማቸው ሁሉንም በእኩልነት የሚያዩ አባት ያስፈልጉን ነበርና ትልቅ ነገር እንደጎደለ ትልቅ አባት እንዳጣን ይሰማኛል። በእነዚህ የህይወት ጉዟቸው ውስጥ ያስተላለፏቸው መልእክቶች፣ የተናገሯቸው ነገሮች ነገም ከነገ ወዲያም ትውልድ ሲሰማቸው ትውልድን ሊያርቁ፣ የተሳሳተን ሊመልሱ፣ ያጠፋን ሊገስጹ የሚችሉ በህይወት ኑሮው ብቻ ሳይሆን አልፈውም ያለፉ ንግግሮቻቸውን ስንሰማ የምንማርባቸው የምናስታውሳቸው ትልቅ መካሪ አባታችን ነበሩ። በአባታችን እንግዲህ በህይወት ዘመናቸው ውስጥ በኖሩባቸው ዘመናት ውስጥ የተናገሯቸው በጣም ብዙ ንግግሮች ቢኖሩም ዋና ዋና የምላቸውን ቢያንስ ለዛሬ እንደ ማስታወሻ የምናስቀምጠው የምናነሳው በመጀመሪያ ስለ ሰው ልጅ የተናገሩት ነው። ማለት እሳቸው ሰውን እንዴት ነው የሚመለከቱት? እስልምናን ከክርስቲያኑ፣ ፕሮቴስታንቱን ከካቶሊኩ እንዲሁም ከተለያዩ ብሔርም ከሃይማኖትም ከሁሉም አንጻር ከስልጣንም ከገንዘብም ከማጣትም አንፃር የሰው ልጅ የሚመለከቱት እንዴት ነው? ተቀዳሚው ሙፍቲ ሐጂ ዑመር ኢድሪስ ስለዚህ ጉዳይ የሚሉትን እንስማና ተመልሰን እንመጣለን። የሰው ልጅ በሰውነቱ የተከበረ ነው፣ ሰው በመሆኑ አላህ በቁርአን ወላቀድ ከረምና በኒ አደም ብሎ ክርስቲያን ሙስሊም ሳይል በብሔር ታይሆን በቀለም ታይሆን ቀይ፣ ጥቁር፣ አጭር፣ ረዥም፣ ወንድ፣ ሴት ታይባል የሰው ልጅ በሰውነቱ የተከበረ መሆኑን ቁርአን አስቀምጦታል። እኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን ብዬ አልማለት አገራችን የሚለም እንዲህል እኛ ዘንዲያ ሙስሊሙ ክርስቲያኑ፣ ሞኩሉ ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ሆኖ ዘንዳ እንዲህ ያለ ነውና እንዲህ ያለ ላርግለ ለብቻ ክብሮት ስለሰጡ የሚል አሳብ የለኝ። ምን የዘንድ እንዲ ያለለኝ ስለዚህ ለሁሉም ምን ያላሳለሁ አዝናለሁ ምን ያልባቸው ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ ዋልኩለት የለኝ። ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይህን ነገር ሰው ይውደደው ብዬ አልናገርም። ትክክለኛው ነገር ለሕዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይህ ነው ብዬ ነው የምናገር። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሲናገሩ እንደሰማችኋቸው እኔ ጋ ሁሉም ሰው እኩል ነው ይላሉ። ሰውን በሰውነቱ እንጂ እከሌ ስልጣን አለው እከሌ ድሃ ነው እከሌ አግኝቷል እከሌ አጥቷል ምናምን ብዬ የምከፋፍለው ሰውን ከሰው አለያይቼ የምቀርብበት ምንም ምክንያት አልነበረኝ የሚላሉ የአባትነት ትልቁ ሚዛኑ የአባትነት ትልቁ መለኪያው ተከታዮቻቸውን ብቻ ሳይሆን ሌላውንም ምዕመን በእኩል አይን አይቶ ለስልጣን ሳያሸረግዱ ለጉልበተኛ ሳይፈሩና ጎንበስ ሳይሉ ሸብረክ ሳይሉ ለሀቅ ኑረው ለሀቅ መሞትን ያስተማሩ የአባትነት መለኪያ ሚዛን ብለን ያስቀምጥናቸው ታላቅ አባት ናቸው። ሲቀጥል እንግዲህ በእድሜ ዘመናቸው ቅድም እንዳልኩት በተለያዩ የእስልምና አስተምሮቶች ውስጥ አልፈዋል። ከሃምሳ በላይ መጻሕፍት መጻሕፋቸውን እንዲሁም ደግሞ ቁርአንን በትርጉም በማቅረብ የተረጎሙትን በሲዲም አቅርበው ነበር። በቅርብ ጊዜም የሚል መረጃም እየሰማን ነበር። ከደርግ ዘመን ጀምሮ በእስልምና ጉዳዮች ምክር ቤት በፕሬዝዳንትነት ምክር ቤቱን በመምራት ከዚያ በኋላ የዑለማ ምክር ቤትን በኃላፊነት በመምራት ከዚያ የለውጡ ዘመን ከመጣ በኋላ ደግሞ የእስልምና ጉዳዮች ምክር ቤት ወይም መጅሊስ የሚባለውን በፕሬዚዳንትነት እንደመሩ እናስታውሳለን። በእነዚህ ኃላፊነቶቻቸው ውስጥ የተለያየ አስተዋጽኦ አበርክተዋል። በተለይ በተለይ የእስልምና ተከታዮች የሚጠይቋቸውን ጥያቄዎች ከመንግስት ጋር በመነጋገር ለምሳሌ የእስላም ባንክ እንዲከፈት ይጠይቁ ነበር ከዛም ሲቀጥል ኢስላሚክ ሴንተር ሁሉም እስላም አብዛኛው ሙስሊም ማህበረሰብ ሊያቅፍ የሚችል የጀማዓ ሶላት በጋራ የሚሰገድበት የተለያዩ ትምህርቶች የሚሰጡበት እንደ ኢስላሚክ ሴንተር አይነት ትልቅ ተቋም እንዲኖራቸው ይፈልጉ ነበርና ጠቅላይ ሚኒስትር ከመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እሳቸው ጋር በመነጋገር እነዚህን ሁሉ ነገሮች እንዳስፈጸሙ ታሪካቸውን ወደ ኋላ ዞር ብለን ስንመለከት ማረጋገጥ እንችላለን። ነገር ግን እሳቸው ከመንግስት ጋር ተነጋግረው ከመንግስት ጋር ተመካክረው የእስልምና ባንክ እንዲከፈት አድርገዋል አሁን ዘምዘም ባንክ የሚባል አውቃለው በእስልምና አስተምሮ መሰረት የእስልምና ሃይማኖትን ተከትሎ የሚሰራ የሙስሊሞች ባንክ እንዳለ አውቃለው ይሄ የተከፈተው አሁን ከለውጡ መንግስት በኋላ ነው በሃጂ ለተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ ጉትጎታ እና ፍላጎታቸውን ደግሞ መንግስት ተረድቶ እንዲፈጸምላቸው ስላደረግላቸው ያ ነገር ተሳክቶላቸው አንድ እውን ሆኖላቸዋል ሲሰሩበት ሲፈልጉት የነበረው ነገር አሳክተው ያለፉ አባት ናቸው የኢስላሚክ ሴንተር ቦታ እንዲሰጠኝ ብለው ጠይቀው ያም ተሰጥቷቸው፣ ነገር ግን እስካሁን ድረስ ቦታው ምንም አይነት ግንባታ እንዳልተጀመረበት ነው ያለኝ መረጃ። እስካሁን ድረስ ጋርመንት አካባቢ ያለ ይመስለኛል የኢስላሚክ ሴንተር ቦታው። በጣም ብዙ ሙስሊሞች አሉ፣ አቅም ያላቸው ኢትዮጵያ ሙስሊሞች አሉ፣ ይሄንን መገንባት የሚችሉ በልካቸው በሚመጥናቸው ልክ መስራት እና ሌላው አለም ላይ እንደሚታየው ሰፋ ያለ አብዛኛው ሙስሊም ምእመን ተገኝቶ የሚሰግድበት ሰላት የሚሰግድበት የጀምዓ ሰላት የሚሰባሰብበት የተለያዩ ትምህርቶች የሚሰጡበት ኢስላሚክ ሴንተር እንዲሆን ነበር የተፈለገው እና ቦታው ተሰጥቷል። ነገር ግን ግንባታ እስካሁን አልተጀመረም። ለምን የሚለውን ጥያቄ እንግዲህ የሃጂ ኦመር እድሪስ ልጆች እነ ኡስታዝ አቡበከር አህመድ በእርግጠኝነት ይከታተሉታል። እነሱም መልስ ይሰጡታል ብዬ አስባለሁ። ግን እስካሁን ድረስ ተጀምሮ ቢያንስ ስራው እየተሰራ ግንባታውን አይተው የጀመሩት ያስፈቀዱት ቦታ ተሳክቶላቸው የተመኙት ኢስላሚክ ሴንተር ወይም የእስልምና ማዕከል ሲገነባ አይተው አልፎ ቢሆን ደግሞ ደስታቸው እጥፍ ድርብ ይሆን ነበር ብዬ አስባለሁኝና እንግዲህ ተቀዳሚ ሙፍቲ ሐጂ ኡመር እድሪስ በህይወት ዘመናቸው እጅግ በጣም የተደሰቱበት አንድ ጊዜ ነበረ፣ አንድ ወቅት ነበር። ያ ጊዜ የክብር ዶክትሬት የተሸለሙበት ወይም የክብር ዶክትሬት እውቅና ያገኙበት ጊዜ ነበር። የአዲስ አበባ ዩኒቨርሲቲ ይመስለኛል የክብር ዶክትሬቱን የሰጣቸው ምናልባት ተሳስቼ ከሆነ ትታረማለሁ፣ ግን ባለኝ መረጃ የአዲስ አበባ ዩኒቨርሲቲ ይመስለኛል የክብር ዶክትሬት የሰጣቸው እና በዛን እለት የነበራቸው ደስታ ከፊታቸው ላይ ይነበብ ነበረ። እጅግ በጣም ደስ እንዳላቸው በዚህ ዘመን ይሄንን በዚህ እድሜ እስከዛሬ ድረስ አይቸውም ማላቀውን ደስታ ተጎናጽፌያለሁ ብለው ሲናገሩ የሰማንበት ቪዲዮ ነበረ እና እሱን ልጋብዛችሁ እና ተመልሽ አስገራሚ አስደናቂ በኢትዮጵያ ውስጥ ተሰርቶ የማያውቅ ታይቶ ተሰምቶ የማያውቅ ቀን እንደሆነ ላስረዳችሁ እፈልጋለሁ ወንድሞች እህቶች። የመጀመሪያ ጉድ ሳይ ነው። የመጀመሪያ አስገራሚ ክብር ሳገኝ ነው። ያልሀርኩበት የለም። ሶስት የአራት ጊዜ ህጅ ለአንድነት ለፍች አለው ለሰላም ለፍች አለው ለመከባበር ለመተባበር ለፍቻለው አለው ሃይማኖታዊ ተግባራትም አገራዊ ጉዳይም ተወጥቻለሁ አለው። ግን ባላተብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። እናንተንም አመሰግናለሁ። እሚገርም ነው ተይቀድም ላሉት መሪዎቻችን ሰላሳ ስምንት ዓመት ለሊት ቀለፍ እንደዚህ ያለ ክብር ቀርቶ የቃላት ምስጋና አላገኘሁም። በዛሬው በተከበሩ በወርቃማው ጠቅላይ ሚኒስቴራችንና በረዳቶቻቸው በአጃዦቻቸው አማካይ ዛሬ ይሄን ማገኘት እኔ በሕይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። ከዚህ በፊት የነበሩ መሪዎችን ለሰላሳ ስምንት ዓመታት ያክል አገልግያለሁ ይላሉ እዚህ ላይ ሲናገሩ እንደሰማችኋቸው። ነገር ግን እንኳን አይደለም በዚህ ደረጃ ትልቅ የዶክትሬት ማዕረግ የክብር ዶክትሬት አይደለም ሌላ የቃል ምስጋና እንኳን ሰጥተውኝ አያውቁም ከዚህ በፊት የነበሩ መሪዎች ይላሉ። እንደዚህ አይነት አባቶች ከማለፋቸው በፊት ዕውቅና መስጠት ደግሞ እንደዚህ ደስ ብሏቸው እንዲያልፉ እንደዚህ ክብር እንዲሰማቸው መጨረሻ እድሜያቸው ላይ እንኳን ለካ ለሀገሬ የሰራሁት ፍሬ አፍርቷል፣ ለካ የሚያስታውሰኝ ትውልድ አለ፣ ለካ የሰራሁት ነገር ውጤታማ ነበር ብለው በመጨረሻ ዘመናቸው ልባቸው ደስ ብሎት አእምሯቸው በደስታና በሐሴት ረክቶ እንዲያልፉ ያደርጋልና ይሄ ሆኖ ይሄን አይተው በማለፋቸው እኛም ደስ ይለናል። ሳይሆን ቢቀር እንደ እውቅና ሳይሰጣቸው አልፎ ቢሆን ይሄን ያክል ዘመን ለኢትዮጵያና ለኢትዮጵያውያን ሰርተው ምንም ነገር እውቅና ሳንሰጣቸው አልፈው ቢሆን ዛሬ በጣም የሚያንገበግብ ቁጭት ይሆን ነበር እና በጣም የተደሰቱበት ጊዜ እጅግ በጣም ደስ ያላቸው ጊዜ ያን እለት ነበረ። እንደዚህ እንደዚህ እያሉ በህይወት ዘመናቸው የተጓዙት አባታችን የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኦማር ኢድሪስ የተደሰቱበት ብቻም ሳይሆን ያዘኑባቸውም ጊዜያቶች ነበሩ። በጣም ያዘኑበት ጊዜ በጣም አግሬሲቭ ሆነው ተበሳጭቶም ንዴታቸውን በስጭታቸው መደበቅ ያቃታቸው ጊዜ ደግሞ የለውጡ ዘመን እንደመጣ በተለያዩ ቦታዎች ላይ እሳት እየተለኮሰ የነበረበት ጊዜ ላይ በተለያዩ ቦታዎች በቤተክርስቲያን የሚቃጠሉበት፣ መስጊዶች የሚፈርሱበት፣ ምዕመናን የሚገደሉበት እንዲሁም የሃይማኖት መሪዎች ህይወታቸውን የሚያጡበት ጊዜ በተደጋጋሚ ይፈጠር ነበርና በእስልምና እምነት ተከታዮች ላይ ጎንደር ላይ የደረሰ ጥቃት ነበርና በዛን ጊዜ በጣም ተናደው በጣም ተበሳጭተው የሚናገሩትን ነገር ሁሉ ለመቆጣጠር እየታገሉ ሲናገሩ ያየንበት ጊዜ ነበርና እሱን ቪዲዮ ለማስታወስ ያክል ልጋብዛችሁና አሁንም ተመልሼ እመጣለሁ። እንዲሁ በኃላፊነት ላይ ላሉ ወንድሞቻችን ቀበሌ ምንድን ነው የሚጠብቀው? ቀበሌ ከብት ነው እንደ የተሾመው የተቀመጠው ቀበሌ የቀበሌውን ሰላም አይጠብቅም። ወረዳ የወረዳውን ሰላም አይጠብቅም። ዞን የዞኑን ሰላም አይጠብቅም። ከዛ በላይ ያለ ክልል የክልሉን ሰላም አይጠብቅም እ ይህን ሰላም የሚያረጋግጥ ካልሆነ ስልጣን ላይ ምን አስቀመጠው? ኃላፊነት ላይ ምን አስቀመጠው? የሚገርመው ሌላ አይደለም፣ ጓደኛ ጓደኛውን እንዴት ይገላል? እንዴት ይበላል? ጎረቤት ጎረቤቱን እንዴት ይገላል? አብሮ ሲበላ ቆይቶ አብሮ ሲጠጣ ቆይቶ ማንኛውም ሃይማኖት ቢሆን ተጋደሉ፣ ስበሳችሁ ተባሉ፣ ንጹሕ ደም አፍስሱ የሚል አንድ ሃይማኖት የለም። ይሄ አውሬ እንኳ አውሬ፣ አንበሳ አንበሳን አይበላም። ተሁላ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምንም ሰው የሚገድለው ግን ተግባሩ ያሳዝናል፣ ሁኔታው ያሳዝናል። አዝንናል፣ ተበሳይተናል። አሁን አገራችንን የምናስተላልፈው አላፊነት ላይ ላሉ ሰዎች ተራይ ከጠቅላይ ሚኒስቴራችን ጀምሮ ይህን ጉዳይ በአስቸኳይ ህዝቡ ወደ ሰላም እንዲመለስ እንዲያደርጉ እንጠይቃለን። በጣም የሚደንቀኝ ነገር እዚህ ንግግራቸው ላይ የሚናገሩት ስለ እስልምና እምነት ተከታዮች ብቻ አይደለም፣ ስለ ተጠቁት ሙስሊሞች ብቻ አይደለም። በአጠቃላይ የሰው ልጅ ሰውን እንዴት ይበላል? ተኩላ ተኩላን አይበላም፣ በላም አንበሳ አንበሳን አይበላም። ሰው አምሳያውን፣ የራሱን አምሳያ፣ የራሱን የራሱን ፍጡር አይበላም። በተአምር እንዴት ሰው ሰውን ይበላል? የሚል ጥያቄ ነበር ያነሱት። ስለ ቤተ ክርስቲያን መፍረስ ተናግረዋል። ስለ ሙስሊሞች ጥቃት ተናግረዋል። በአጠቃላይ የእስልምናውን ጉዳት እስልምናው ላይ ወይም የእስልምና እምነት ተከታዮች ላይ የደረሰውን ሳይሆን እንዴት ሰው መሆን አቃትን? ሰው እንዴት ሰውን በዚህ ደረጃ ሲያጠፋ መንግስት ምን ይሰራል? የወረዳው አስተዳደር ምን ይሰራል? የቀበሌ ፖሊስና መከላከያው ምን ይሰራል? ይሄ ካልሆነ መንግስት፣ እንዳውም መከላከያ ሰራዊት እራሱ የጸጥታ አካላት የሚባሉት ደም እስኪፈስ ስለማየት ነው ወይ የተቀመጡት? ብለው በጣም በንዴትና በብስጭት ሲናገሩ የተመለከትንበት ጊዜ ነበር። በእነዚህ ሂደቶች ውስጥ የሚያስተምሩት ስለ እስልምና ጉዳይ አይደለም፣ ስለ እስልምና ተከታዮች አይደለም። በአጠቃላይ ስለ መቻቻል፣ ስለ ወንድማማችነት፣ ስለ አብሮነት፣ እንዴት በጋራ መኖር እንደምንችል የሰው ልጅ ሰው ሆኖ በጋራ አልኖርም ካለ፣ በጋራ ለመኖር ከቸገረው የሰው ሰው ስለመሆኑ እጠራጠራለሁ፣ አእምሮ ጤነኛ አይመስለኝም ብለው የሚናገሩ አባት ነበሩ። እና በመላው ኢትዮጵያ ሰላም እንዲኖር፣ ግጭት እንዳይኖር፣ ግጭት እንዲጠፋ፣ እርስ በርስ እንድንከባበር፣ መሪ ተመሪው መሪውን እንዲያከብር፣ መሪው ደግሞ ተመሪውን እንዲሰማ፣ እንዲህ አይነት ሀገር እንድትፈጠር፣ ትውልድ ትውልዱ ታላላቆቹን የሚያከብር እንዲሆን፣ የሚነገረውን ተግሳጩን የሚሰማ እንዲሆን ሲያስተምሩና ሲናገሩ፣ ሲሰብኩ የኖሩ ታላቅ አባት ናቸው። ሀገራችንን አማን አላህ ያርግልን። እኛን ንጹሃን አላህ ያርግልን። አመራሮቻችን አብዛኛው አላህ ያርጋቸው፣ አሜን። የህዝባቸውን ርህሩህ ያዳመጡ አላህ አድርግልን፣ የሚያደምጡ አላህ ያድርግልን። ታቹ እንደሞ ተመሪውን ደግሞ የሚመራው ሰው ደግሞ እውነተኛ አላህ አድርገው። የበላውን የሚያከብር አላህ ያርግልን፣ የበለበላውን የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን፣ ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደብበት ወቅት ላይ ነው ያለነው የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለ ነው። እንሞኛኛለን እያወቅ ነው። እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ፣ አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያላንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችን ንርሩ የምንሰማ እምንቀበል ስርዓት አጥተናል። ስነ ስርዓት ጠፍቷል። ህዝብ መካከል በመሪና በተመሪ መካከል ያለው መከባበር ጠፍቷል። በታላቅና በታናሽ መካከል ያለ መከባበር ጠፍቷል። ሁሉም እንደፈለገ ይናገራል። ሁሉም እንደፈለገ ያወራል። የሚሰማ የለም። በዚህ መካከል የሚጠፋው ትውልድ አለ። ታላላቆቹን እንዲያከብር ሳይነገረው የሚያድግ በኢትዮጵያዊ ስነ ምግባር እንዳያድግ ያደረግነው ነገሮችን በስነ ስርዓት በአግባቡ መምራት ሲገባን እንደፈለገ ልቅ ሆኖ መሪ የሚሰደብበት የሀገር መሪ የሚሰደብበት ሀገር ላይ ነው የምንኖረው። ስለዚህ ይሄ ነገር አግባብ አይደለም። መሪም የሚመራውን ህዝብ ማዳመጥ መቻል አለበት። የሚመራውም ህዝብ ደግሞ የሚመራውን አካል ማክበርና ጥያቄም ካለው በአግባቡ መጠየቅ አለበት ሲሉ ያስተማሩ ታላቅ አባት ነበሩ። በእነዚህ ሂደቶች ውስጥ በህይወት ጉዟቸው ውስጥ የምንመለከታቸው ነገሮች ሁሉ ስለ እስልምና ብቻ አይደለም። የሙስሊም አባት ብቻ አይደሉም። ሀጂ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የእስልምና ሃይማኖት ብቻ ተከታይ ወይም የነሱ የእስልምና ተከታዮች አባት ብቻ አይደሉም የምንለው ሲናገሩም ሆነ ሲኖሩ ሁሉንም ኢትዮጵያዊ ሁሉንም ህዝብ እንደ ሰው ተቀብለው በሰውነቱ ጄጅ አድርገው በሰውነት ሚዛን ልክ የሚለኩ እከሌ ጴንጤ ነው እከሌ ፕሮቴስታንት ነው እከሌ ክርስቲያን ነው እከሌ ሙስሊም ነው ሳይሉና ሳያከፋፍሉ ነገር ግን እንደ አባት የሚጠበቅባቸው ለትውልድ ሲያስተምሩ የኖሩ አባት በመሆናቸው ነው ሁላችንም የምንወዳቸውና የምናከብራቸው። እንግዲህ የተቀዳሚው መፍትሄ ሙፍቲ ሐጂ ዑመር ኢድሪስ የኋላ ታሪካቸውን ስንመለከት ይሄ ስነ ምግባር ይሄ ማንነት ይሄ ኢትዮጵያዊነት ሰውን በሰውነቱ የማክበር ስብእና ከልጅነታቸው ጀምሮ የመጣ እንዲሁም ከልጅነታቸው ጀምሮ ቁርአን እየቀሩ በእስልምና አስተምሮ መሰረት ያደጉ መሆናቸውን ስንመለከት የተወለዱና ያደጉበት አካባቢ ደግሞ ወሎ ማህበረሰብ ውስጥ በመሆኑ አለም ሲሰለጥን ወለየ ይሆናል ተብሎ የሚባልበት ሀገር ላይ የተወለዱና ያደጉ በመሆናቸው የሰውነት ልክ የሚታይበት ሰው በሰውነቱ የሚከበርበት የወሎዬን አስተሳሰብ የወሎዬዎችን አመለካከት ሙስሊም ክርስቲያኑ፣ እስላምና ፕሮቴስታንቱ፣ ሙስሊሙና ክርስቲያኑ፣ ፕሮቴስታንቱና ካቶሊኩ፣ ኦሮሞና ትግሬው፣ አፋሩና ጉራጌው በጋራ የሚኖርበት እከሌ ማን ነው ምንድነው ተብሎ የማይጠየቅበት ሰው በሰውነቱ በጋራ የሚኖርበት አካባቢና ማህበረሰብ ነው ወሎ ማለት እንግዲህ። የሃጂ ሙፍቲን ታሪክ አባቶች አባትና እናታቸውን እንኳን ስንመለከት እናታቸው እናታቸው ወይዘሮ መነን ሽፋው ይባላሉ። እንግዲህ መነን ሽፋው ብሎ ሙስሊም የሙስሊም ስም የለም አይደለ። ነገር ግን ወሎ አካባቢ እንደዚህ ነው። አባታቸው እንድሪስ ደመቀ ይባላሉ። እንድሪስ የሙስሊም ስም ነው። ደመቀ የክርስቲያን ስም ነው። በዚህ ደረጃ እስልምናና ክርስትናው ተዋህዶ አንዱ አያት ሙስሊም ሊሆን ይችላል። አባት ክርስቲያን ሊሆን ይችላል። ልጅ ሙስሊም ሊሆን ይችላል። በዚህ ደረጃ የተሰባጠረና ነገር ግን የሃይማኖት ልዩነቱ አንድም ቀን ለልዩነት ወይም ለግጭት ምክንያት ሆኖበት የማያቅ ክርስትናውና እስልምናው ከሰውነቱ ጋር ተጋጭቶበት የማያቅ ማህበረሰብ መካከል ተወልደው በማደጋቸው ለዛ ማህበረሰብ ደግሞ ትልቅ ማሳያና እሴት በመሆናቸው ሌላው ኢትዮጵያዊ ከሳቸው እንደዚህ የተማረ ሁሉም ኢትዮጵያዊ ከወሎ ማህበረሰብ የሚማረውን መልካም ስነ ምግባር ማስብ እና ቢማርና አብሮነት ተዋዶ ተፋጥሮ ሃይማኖትን ለራሱ ይዞ በጋራ ግን ከጎረቤቱ ጋር ከቤተሰቡ ጋር ከማህበረሰቡ ጋር በሰላምና በፍቅር ተዋዶ በሰላም መኖርን መቻል ከወሎ ማህበረሰብ ሁሉም ሊማር ይገባል ብዬ አስባለሁ። እንግዲህ ወደ መጨረሻ በተለይ የእስልምና ጉዳዮች ምክር ቤት የመጅሊሱ ፕሬዚዳንት ሆነው በነበሩበት ጊዜ አንዳንድ የለውጥ ጥያቄ የሚጠይቁ የእስልምና ማህበረሰብ ውስጥ ወይም የእስልምና እምነት ተከታዮች አንዳንድ ጥያቄዎችን ይጠይቁ ነበር በዛን ጊዜ ከሀጂ ኡመር ሙፍቲ ጋር ከተቀዳሚው ሙፍቲ ሀጂ ኡመር ኢድሪስ ጋር አንዳንድ አለመግባባቶች ነበሩ በዛን ጊዜ በጣም ስሜታቸው የተነካበት ጊዜ እንደነበረ አስታውሳለሁ እኔ በዛን ወቅት የነበረው የመጅሊሱ መሪዎች ይቀየሩልን ይነሱልን የሚል ጥያቄ የእስልምና እምነት ተከታዮች ያነሱ ነበር። የእስልምና እምነት ጥያቄው ምንድን ነው ውስጥ ላይ ያለው የሚለውን ዲቴይል መግባት አልፈልግም። ያ የእስልምና እምነት ተከታዮች ጉዳይ ስለሆነ፣ ነገር ግን ያንን ጥያቄ የሚያንቀሳቅሱት በመሪነት የሚመሩት እንደነ ሙጅብ አሚኖ አይነት አንዳንድ ያልተገባ በጋጠወጥነት የተሞላ እንቅስቃሴ አባታችንን በጣም ያበሳጫቸው እንደነበረ እኛንም እንደ ተከታይ እንደ ልጅ፣ እንደ አባት የምንመለከታቸውን ልጆቻቸውንም በጣም የሚያበሳጭ እንቅስቃሴ ነበር። ትልልቅ አባቶችን በዚህ ደረጃ ክብር መንካት እርግማን ያመጣል። የሙጅባ ሚኖን መጨረሻ መጨረሻ ላይ ነው የምናየው የሚሆነው። እኔ የእስልምና እምነት ተከታይ ነው። ነገር ግን በእምነቱ መሰረት አባቶችን የዛን ያክል መዝለፍ፣ የዛን ያክል ማዋረድ፣ ክብራቸውን መንካት በእስልምና እምነትም የሚፈቀድ አይመስለኝም። ነገር ግን እሳቸው የወሎዬ ዱአ ሲወጋ ነው እንጂ ሲወረወር አይታይም ብለው አልፈውታል። ይህን ያልኩት እኔ ነኝ፣ እሳቸው አላሉ። ነገር ግን እሳቸው እንዲህ ብለው በይቅርታ አልፈውታል። ስለዚህ ከምንም በላይ ወንድማማችነታችንን፣ ጉርብትናችንን፣ አንድነታችንን እንድናጠናክር አደራ ከጥፋት ከተንኮል፣ ከሴራ፣ ከብልግና፣ ከተለያዩ ኃጢአቶች ርቀን በጋራ በወንድማማችነት በፍቅርና በሰላም የምንኖርባት ሀገር እንድትሆን አደራ ብለውን አልፈዋል። ተቀዳሚ ሙፍቲ ሐጂ ኡመር ድሪስ እንደው በዚ አጭር ደቂቃ እሳቸው የኖሩበትን ረጅም እድሜ የሰሯቸውን በጣም ብዙ የተናገሯቸውን በጣም አስተማሪ ቃላቶችና የአስታራቂነታቸውን ጥግ መግለጽ ባንችልም ለማስታወስ ያክል ያዘጋጀነው ፕሮግራም ይሄንን ይመስላል። ተቀዳሚው ሙፍቲ ሐጂ ኡመር ድሪስ አላህ ነፍሳቸውን በጀነተል ፊርዶውስ እንዲያስቀምጥልን በድጋሚ እንመኛለን። ተከታዮቻቸውን የእምነት ልጆቻቸውን፣ ቤተሰቦቻቸውን እንዲሁም መላውን ኢትዮጵያዊ በሙሉ ከደረሰባቸው ሀዘን መጽናናት እንዲሆንላቸው እንመኛለን። መሆን መልቲሚዲያ ለመላው ኢትዮጵያውያን መጽናናትን ይመኛል። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። በሌላ ፕሮግራም እስከምንገላይ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን